ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን የሚንትዩም ተከታታዮች እንደምናላችሁ ሁሉ ሰላም ሁሉ መልካም ከኔ ሁሉ ሰላም ነው። አልሐምድላ እንግዲህ ዛሬ ስለ ቲማቲም እናወራለን። ቲማቲም ለሰውነታችን የምናል ጠቃሚ ነው ጎጅም ነው የሚለው ላይ ዛሬ ዘርዘር እናደርጋለን። አብረም ማለት ነው ቲማቲም ቲማቲም በጣም ለሰውነታችን አስፈላጊ ከሚባሉት አትክልት ነው ማለት ነው ቲማቲም ቫይታሚን ኤ እና ቫይታሚን ሲ እንደ ሊፖን ሊፖን እና ቫይበር ያሉ አትላክሲዳንቶችን የልብ ጤናን የሚደግፍ የሚደግፍ በሽታ የሚከላከል አቅም የሚጨምር እና ምግብ መፍጨትን የሚረዳ ነው ማለት ነው። እንግዲህ ቲማቲም በአብዛኛው እንደማንኛውም እንደ ማንኛውም ተራ ምግብ ነው የምናየው። ቲማቲም በጣም ጠቃሚ ከሚባል ምግብ ውስጥ አንዱ ነው ማለት ነው ለሰውነታችን። ከዛም የበለጠ ይኖራል። እስኪ ዛሬ አብረን እንማራለን ማለት ነው። ቲማቲም ምግብም እንዲፈጭ ያደርጋል። ጨጓራችን አስፈላጊ ነው። ምግብ ቶሎ ብሎ ትራንስ ያኔ እንዲፈጭ ያደርጋል ማለት ነው። እና አፕሳይት ይከፍታል። የምግብ አመጋገባችንንም በልምድ እንመገብ ይጠቅማል ማለት ነው። እሺ እሺ ስለ አሳ እናወራለን። አሳ እንግዲህ ብዙዎቻችን አሳን አንመገብም። አሳን ብንመገብ ለሰውነታችን በጣም አሪፍ ነው። አንድ ቶሎ ለማስታወስ ይረዳናል እና ሁለተኛ የልብ ምታትን ልብ፣ ያኔ ከልብ በሽታ እንዲከላከል ያደርግልናል። እንግዲህ አሳ ማለት ነው። አሳ በጣም አሪፍ ለሰውነታችን ጠቃሚ ነገር ነው። ለምሳሌ እኛ አንዳንድ ጊዜ የመርሳት እድል ይኖርብናል። ያንን የመርሳት እድል ይብን አሳን በየቀኑ የምንመገብ ከሆነ አእምሯችንን ቶሎ የመያዝና የማስታወስ እድሉ ሰፊ ይሆናል ማለት ነው። እንግዲህ የአንጎል ተግባር ሲባል አሳ የአንጎል ተግባርን ይጨምራል ሲባል ወይም ደግሞ የአእምሮ ስራ ወይም ተግባሩን ይጨምራል ሲባል እንግዲህ ለማስታወስ ይረዳል ማለት ነው። እኛ አንድን ነገር አንብበ ነው ወይም አይተ ነው ድጋሜ ብንጠየቅ እንድናስታውስ የሚጠቅመን ምንድን ነው? እንድናስታውስ የሚጠቅመን ስንም ተመግበ ነው ለምሳሌ አሳ እንግዲህ ለዚህ ይውላል ስንል ዝም ብለን ንባቡናንበን ሳይሆን ተመግበን ማየት እንችላለን። ምክንያቱም አእምሯችን ፋስት ይሆናል፣ ቶሎ የመያዝ ድሉ ሰፊ ነው እና በጣም አሪፍ ነው። አሳን ብትመገቡ እመርጣለሁ ማለት ነው። እንግዲህ አሳ በውስጡ ብዙ የምግብ ዘይቶችን ዘይቶች አሉት። አሳ በተለይ ለህጻናት በተለይ ለህጻናት ለህፃናት በጣም ይመከራል። ማንኛውም ሰው በየዕለቱ እንዲመገብ ይመከራል። እንግዲህ ማንኛውም ሰው ብን በይበልጥ ለህፃናት ይመከራል። ለህፃን በጣም ጭንቅላታቸው ፋስት እንዲሆን የመያዝ እድላቸው ትልቅ እንትን እንዲኖረው ተግባር አለው ማለት ነው። እሺ በውስጡ ፕሮቲንና ጠቃሚ ይዘቶችን እሞጋ ስሪ እሞጋ ስሪ ፊት አ እንግዲህ ብዙ ውስጡ እንትን አለው ማለት ነው። ፕሮቲንም አለው እንደገና ቫይታሚንም አለው። በጣም ብዙ ነገሮች አሉት ማለት ነው በውስጡ። አሳን ተመገቡ። አሳ በጣም አሪፍ ነው፣ እንድናስታውስ የሚረዳ አእምሯችን ፈጣን እንዲሆን ያደርጋል ማለት ነው። እንግዲህ አረንጓዴ ሻይ ለሰውነታችን ምን ያህል ጥቅም አለው? ለሰውነታችን በጣም ጥቅም አለው። በተለይ ለወፍራም ሰዎች ውፍረት ለመቀነስ ውፍረት ለመቀነስ በጣም አስፈላጊ ነው። አረንጓዴ ሻይ ከምግብ በኋላ ወይስ? እንግዲህ አረንጓዴ ሻይ ክብደትን መቀነስ ውስጥ የ የካቴኪን ሚና ለክብደት መቀነስ አቅም አስተዋጽኦ አለው ስንል እንግዲህ ክብደት በጣም ለወፍራም ሰዎች ይመከራል ማለት ነው። ወፍራም ሰዎች ኢቨን በባዶ ሆዷቸው እሱን ቢጠጡ ሰውነታቸው ቶሎ የመቀነስ በተለይ ለቦርጫም ሰው ይመከራል። አረንጓዴ ሻይ ለቦርጫም ሰው ይመከራል። እንግዲህ አረንጓዴ ሻይ አረንጓዴ ሻይ ማለት አረንጓዴ ሻይ በናና የተሰራ ነው። በናና ወይም ደግሞ ራሱ የተፈጨ በአረንጓዴ እንደዚሁ ዱቄት አለ ማለት ነው። በሱ በሁለቱም መጠቀም ይቻላል። ይሄ ማለት እንግዲህ ለወፍራም ሰዎች ለወፍራም ሰዎች ክብደት እንዲቀንሱ ወይም ደግሞ ውፍረታቸውን እንዲቀንሱ በባዶ ሆድ ነው የሚመከረው። በባዶ ሆድ ነው የሚመከረው። እሱን በእንቅልፋቸው እንደተነሱ አንዳንድ ሲኒ ቢጠጡ በጣም ተመራጭ ነው ማለት ነው። ወይን ለሰውነታችን አስፈላጊ ከሚባሉት ፍራፍሬዎች አንዱ ነው። እንግዲህ ወይን በተለይ ለነፍሰ ጡር ሴት በጣም ይመከራል። ወይን ማለት በጣም ለልብ መድኃኒት ነው። ልብ ልባችን የልብ ትርታችን ቶሎቶሎ ቶሎ ስራውን እንዲሰራ ይጠቅማል ማለት ነው። ወይን ብዙን ጊዜ እኛ አንመገብም። ወይን ብንመገብ ለሰውነታችን በጣም አስፈላጊ ከሚባሉት ፍራፍሬ ውስጥ አንዱ ነው። እንግዲህ ወይን ነጭ ወይም ደግሞ አረንጓዴ ወይም ደግሞ በጥቁል በቡና ከለር ሆኖ ይመጣል። እንግዲህ ማንኛውንም ወይን በሚባለው ይጠቀላል ማለት ነው። እነዚህን ይህን ወይን ፍራፍሬ ኢቨን ምግብ ከበላን በኋላ የምንመገበው ከሆነ በጣም ለሰውነታችን አስፈላጊ ነው ማለት ነው። ወይን ማለት አንደኛ ለልብ መድኃኒት ነው። ሁለተኛ ነፍሰ ጡሮች ቢመገቡት በጣም ተመራጭ ነው። ዶክተሮች አጥንተው በጥናት የተገኘ ነው። እንግዲህ ጥናት ተመራምረው ብዙን ጊዜ ለነፍሰ ጡር አስፈላጊ ነው ብለዋል። ወይን እንግዲህ አስፈላጊ እንደሆኑ መጠን እኛ ብዙውን ጊዜ አንመገበውም። ብንመገበው ተመራጭ ነው። ለሰውነታችን አስፈላጊ ከሚባሉት ውስጥ አንዱ ነው ማለት ነው። ነጭ ሽንኩርት ለሰውነታችን ክፍል ጠቃሚ እንደሆነ ታውቃላችሁ። ነጭ ሽንኩርት ለሰውነታችን ክፍል ጠቃሚ እንደሆነ ታውቃላችሁ። ነጭ ሽንኩርት ማለት የልብ የልብ ለልብ በሽታ ላላቸው ሰዎች በጣም ጠቃሚ ነው። የልብ በሽታ ላለባቸው ሰዎች አብዝተው የሚመገቡት በጣም ብዙ የስራ እድሉን እንዲሰራ እንዲያደርግ ያደርገዋል ማለት ነው። ነጭ ሽንኩርት በአብዛኛው የብዙ አይነት በሽታ እንደሚከላከል እንደሚከላከል ስታውቃላችሁ። ነጭ ሽንኩርት በጣም ለሰውነታችን አስፈላጊ ነው። በተለይ በምግብ በምግብ ብንመገበው ነጭ ሽንኩርት በየቀኑ ሶስት ሶስት ፍሬ ብንመገብ በጣም ለሰውነታችን አስፈላጊ ነገር ነው። ነጭ ሽንኩርት ለቆዳችን መሸብሸብም ሆነ ለልብ ለልብ ድካም ላለባችሁ ሰዎች በጣም አስፈላጊ ነው። ነጭ ሽንኩርትን እኛ ብዙውን ጊዜ አንመገብም። ብንመገበው ዶክተሮች እንዳጠኑት በጣም አስፈላጊ ነው ማለት ነው። በተለይ ለአል እድሜ ቆዳ መሸብሸብም አንድ መፍትሄ ነው ማለት ነው። እንዲሁም ደግሞ ፈንገስ ፈንገስ ለሚያጠቃን ሰዎች ተመራጭ ነው። ነጭ ሽንኩርት ብትመገቡ ለፈንገስ ለሚያጠቃችሁ ሰዎች ነጭ ሽንኩርት በጣም ፍትህ ነው፣ መድኃኒትም ነው። እሱን አብዝታችሁ ብትመገቡ ለፈንገስም ሆነ እንደዚህ ለጠቃቅም በሽታዎች አትጋለጡም። እንግዲህ በፈንገስ ምክንያት ማንኛውም ቦታ ላይ የቆዳ በሽታ ማለት ቆዳችንን እንደ ፈንገስ አድርጎ የሚያምን ቦታ ነጭ ሽንኩርት መፍትሄ ነው ማለት ነው። ነጭ ሽንኩርትን አብስታችሁ ብትመገቡ የበለጠ እድሉ የመሻል እድሉ ይኖራችኋል ማለት ነው። እንግዲህ ነጭ ሽንኩርት አለርጂክ ላለባቸው ሰዎች አለርጂክ ምን ላለባቸው ሰዎች አለርጂክ እንግዲህ፣ በማንኛውም ቦታ ላይ ለምሳሌ ከምንመገባቸው ምግቦች አለርጂክ ያለባቸውን ሰዎች ነጭ ሽንኩርት ብንመገብ ጥሩ መፍትሄ ይሰጣል ማለት ነው። እንግዲህ እንደዚሁ እንደዘረዘር ናቸው። እንግዲህ የዘረዘር ናቸው የበሽታ በሽታ ተከላካይ የሆኑትን ምግቦችን አብስተን ብንመገብ በጣም አስፈላጊ ነው ማለት ነው። ብዙዎቻችን ብዙዎቻችን ለጤና የሚጠቅመንን ነገር አናቅም። ጤና እንዴት መጠበቃለ?